ሰላም ውድ የተከበራችሁ የአሪፍ ዜና ቤተሰቦች ለአሁን ያዘጋጀንላችሁ መረጃዎች ወደ እናንተ ማቅረብ ጀመርን። በቅድሚያም ዋና ዋናዎቹን እናስደምጣችሁ። በአማራ ክልሉ ሄሊኮፕተር አደጋ ከፍተኛ ባለስልጣኑ እና ጀራሉ ክፉኛ ቆስለው ሆስፒታል መግባታቸው ተሰማ። በአደጋው ህይወቱ ያለፈም አለም ተብሏል። ከቀናት በፊት በአማራ ክልል ማዕከላዊ ጎንደር ጎርጎሮ አካባቢ የወደቀውን ሄሊኮፕተር አስመልክቶም በርካታ አዳዲስ መረጃዎች ሲወጡ ይገኛል። ዝርዝሩን ይዘናል። ከፓርላማ በተሰማው ዜና ምንም ነገር ከማጽደቅ ወደ ኋላ ማይለው ፓርላማው ዛሬም አንድ አነጋጋሪ ረቂቅ አዋጅ አስድቋል። የፓርላማ አባሉ ዶክተር ደሳለኝ ጫኔም አዋጁን በመቃወም ድምጻቸውን አሰምተዋል። በአዋጁ ላይም ጠንካራ ጥያቄና ስጋታቸውን አቅርበዋል። አዋጁ የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ሲሉም ዶክተር ደሳለኝ ተቃውመዋል። ቶርቸር ቢፈጽም ኢሰባዊ የሆነ አያያዝ ቢፈጽምበት በዚያ ሰው ላይ አይጠየቅም ማለት ነው ያልተገደበ ስልጣን መስጠት ለእነዚህ መርማሪ አካላት የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው። የመንግስት ተጠሪውም አወዛጋቢ ምላሽ ሰጥቷል። እንደውም እኛ አቢውዝ ይደረጋል፣ በዛ ምክንያት የሰው ህይወት መጥፋት የለበትም። ስለዚህ ከግድያ ውጭ መሆን አለበት ብ በቋሚ ኮሚቴ ተጨመረበት እንጂ ሌላኛው መረጃችን ነው። አቶ ታዬ ደንዳ ከመታሰራቸው በፊት የሰጡት ቃለ መጠይቅ እያነጋገረ ነው። አቶ ታዬ ስለ ጠቅላይ ሚኒስትሩ ያልተሰሙ ጉዶችን በድፍረት አጋልጧል። በህይወታቸው አደጋ የሚመጣ ከሆነም የኢትዮጵያ ህዝብ እውነቱን እንዲያውቅ በሚል በእጃቸው የነበሩ በርካታ መረጃዎችንና ና የሚያውቋቸውን ጉዳዮች ተናዝዘዋል። ከብሯን ተመልካቾች አብራችሁ ስትቆዩ እነዚህ መረጃዎች በዝርዝር እናስደምጣችኋለን። ቪዲዮ ላይክ ና ሼር ቻናሉንም ሰብስክሪብ እንዲያደርጉ በአክብሮት እየጋበዝን ወደ ዝርዝሩ አለፍን በመጀመሪያም በአማራ ክልሉ ሄሊኮፕተር አደጋ ከፍተኛ ባለስልጣኑና እና ጀነራሉ ክፉኛ ቆስለው ሆስፒታል መግባታቸው ተሰማ። ከቀናት በፊት በአማራ ክልል ማዕከላዊ ጎንደር ጎርጎር አካባቢ የወደቀውን ሄሊኮፕተር አስመልክቶም በርካታ አዳዲስ መረጃዎች ይወጡ ይገኛል። በትናንትናው ዕለት ጎንደርና ባህር ዳር ለመጎብኘት በሚል ፕሬዚዳንት ታያጭ ስላሴ፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ አቶ አገኘው ተሻገር፣ ዳንኤል ክብረትን ጨምሮም ከፍተኛ የስራ ኃላፊዎች ጎንደር የገቡ ሲሆን የጎንደር ዩኒቨርሲቲ ሰባኛ ኛ ዓመት ምስረታ በዓል ላይም ሲታደሙ ታይተዋል። ሆኖም ዛሬ ባህር ዳርን ለመጎብኘት እቅድ ተይዞ እንደነበር አመራሮቹም አዳራቸውን ጎርጎራ ሪዞርት ለማድረግ በሄሊኮፕተር ትላንት በተደጋጋሚ ሲመላለሱ እንደነበር ከአካባቢ ወጥ መረጃዎች አመላክተዋል። ሆኖም በምልሱ ወቅት ተፈጠረ በተባለ አደጋም አንድ ሄሊኮፕተር ወድቆ መከስከሱ የተረጋገጠ ሲሆን በባለሥልጣናት ላይ ጉዳት ደርሷል፣ የሰው ሕይወትም አልፏል ተብሏል። በአካባቢ የሚንቀሳቀሱ የፋኖ ኃይሎች ሄሊኮፕተሩን በአርፒጂ መትተው እንደጣሉት ሲገልጹ የአማራ ክልል መንግስት ኮሚኒኬሽን በበኩሉም በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር የቴክኒክ ችግር አጋጥሞት እንደነበር አረጋግጦም ነገር ግን በሰው ላይ ያጋጠመ አደጋ የለም ሲል ገልጿል። ሆኖም በአደጋው የደረሰውን ጉዳት አስመልክቶ የተረጋገጡ መረጃዎች ይፋ እየሆኑ ይገኛል። ከእነዚህም መካከል የኢትዮጵያ ዜና አገልግሎት አንድ የካሜራ ባለሙያ በአደጋው ሕይወቱ ማለፉ ታውቋል። የኢትዮጵያ ዜና አገልግሎትም የሀዘን መግለጫ ወጣ ሲሆን የቀብር ስነስርዓቱም ዛሬ እንደሚፈጸም ገልጿል። በአደጋው ጉዳት ከደረሰባቸው ከፍተኛ ባለስልጣናትና ጀነራሎች መካከልም የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘው ተሻገር እና ሌተናል ጀነራል ብርሃኑ በቀለ እንደሚገኙበት ተነግሯል። በጎንደሩ ጉብኝት ላይ ጉዞ አድርገው ከነበሩት ከፍተኛ ኃላፊዎች መካከል ከፕሬዚዳንቱ ቀጥሎ የገቡት የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘው ተሻገር በባህር ዳሩ እና በጎርጎራው ጉብኝት ላይ ግን ሳይታዩ ቀርተዋል። በዚህ ሰዓትም አቶ አገኘው ተሻገርና ሌተናል ጀነራል ብርሃኑ በቀለ በአዲስ አበባ ጦር ኃይሎች ኮምፕሬሄንሲቭ ሆስፒታል በጽኑ ማቆያ ክፍል ሕክምና የተደረገላቸው እንደሚገኝ ከቅርብ ቤተሰቦቻቸው ለማወቅ ተችሏል። የጉዳቱን መጠን አስመልክቶም መጀመሪያ ቀላል ቁስለኛ ናቸው ተብሎም ሪፖርት ተደርጎ የነበረ ቢሆንም አሁን ላይ ግን ጉዳቱ ከፍተኛ እንደሆነ መረጃዎች ጠቁመዋል። በዚህም አቶ አገኘው ተሻገር የእጅ ስብራትና ከአንገት በላይ ጉዳት እንደገጠማቸው፣ ጀነራል ብርሃኑ በቀለም በተመሳሳይ ጉዳት እንደደረሰባቸው፣ እንዲሁም አንዲት ጋዜጠኛም ከአንገት በላይ ጉዳት ደርሶባት በሕክምና ላይ እንደሚገኙ ተነግሯል። ሆኖም የቅርብ ቤተሰቦቻቸውን በስልክ ያናገሩት የመረጃ ምንጮች አሁን ደህና ናቸው የሚል ጠቅላላ ምላሽ ተሰጥቷቸው እንደነበር ሆኖም አሁን ላይ ግን ስልክ እየመለሱ እንዳልሆነ ገልጿል። ከፓርላማው በተሰማው ዜናም ምንም ነገር ከማጽደቅ ወደ ኋላ ማይለው ፓርላማው ዛሬም አንድ አነጋጋሪ ረቂቅ አዋጅ አጽድቋል። የፓርላማ አባሉ ዶክተር ደሳሌን ጫኔም አዋጁ ላይ ጠንካራ ጥያቄና ስጋታቸውን አቅርበዋል። የአዋጁ ማሻሻያዎች በርካታ በጣም አስገራሚ የሆኑ ድንጋጌዎችን ይዟል። ሴንስለስ የሆኑ አንዳንዱ ዳርኮኒያን የሆኑ አይነት ድንጋጌዎች አሉ። የህዝብ ተወካዮች ምክር ቤት ዛሬ በወንጀል የተገኘ ንብረት በህጋዊ ማስመለስና ሽብርተኝነትን በገንዘብ መርዳት ወንጀልን ለመቆጣጠር ተሻሽሎ የቀረበውን ረቂቅ አዋጅ በአብላጫ ድምፅ አጽድቆታል። ሆኖም ዶክተር ደሳሌን ጫኔ ሽብርተኝነትን አስመልክቶ ተሻሽሎ በቀረበው ረቂቅ አዋጅ ላይ ስጋት እንዳላቸው በመግለጽ ከዚህ በፊት በእነዚህ አዋጆች የተከሰሱ አብዛኞቹ ሰዎች በዓለም አቀፍ የሽብርተኝነት ህግ በተቀመጡ መስፈርቶች ሳይሆን መንግስትን የተቃወሙ ፖለቲከኞች፣ ጋዜጠኞችና የሰብአዊ መብት ተሟጋጆች እንዲሁም መንግስት ውስጥ ሆነው የተለየ ድምፅ ያሰሙ ሰዎች የተከሰሱበትን ያሉ ሲሆን፣ ስለዚህ አሁንም የተሻሻለው አዋጅ በተመሳሳይ መንገድ እነዚህን አካላትና በተጨማሪም የንግዱን ማህበረሰብ በተለይም ከመንግስት ጋር ተጠግተው የማይነግዱ ግለሰቦችን ለማጥቃት ሊውል ይችላል ሲሉም ስጋታቸውን ገልጿል። ዶክተር ደሳለኝ የአዋጁን ማሻሻያ ዝርዝሩን ስናየው በጣም በርካታ አስገራሚ ድንጋጌዎችን ይዟል፣ አንዳንዱም ትርጉም የማይሰጥና ያለ አግባብ የተቀመጡ ናቸው ያሉ ሲሆን ለምሳሌነትም አንደኛው ጉዳይ የመንግስት ፋይናንስ ደህንነት አገልግሎት አጠራጣሪ የሆነ ግብይትን ያለ ፍርድ ቤት ትዕዛዝ ለሰባት ቀናት አግዶ ማቆየት ይችላል ይላል። ፍርድ ቤት ሳያጣራ ማገዱ ለምንድን ነው የሚያስፈልገው? እንደዚህ አይነት ነገሮች አሳማኝ አይደሉም ብለዋል ዶክተር ደሳለኝ በሌላ በኩል አዋጁ ላይ በሽፋን ስም ምርመራ የሚያካሄድ ምርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይጠየቅም ይላል ለምሳሌ መርማሪው በሚሊያን ገንዘብ ተደራድሮ ገንዘብ መቀበሉን ብናውቅ ቶርቸር ቢፈጽም አይጠየቅም ማለት ነው ወይ? ይሄ የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው። መሆን የለበትም። ሲሉም የሚከተለውን ብሏል። ዶክተር ደሳሌም በሌላ በኩል በአዋጁ የተቀመጡ ቅጣቶችን አስመልክቶም በርካቶቹ ቅጣቶች ከ15 ዓመት እስከ 20 ዓመት ድረስ ጽኑ እስራትና ከ500 ሺ እስከ 1 ሚሊዮን ብር የሚደርስ ቅጣት ተቀምጧል። እኔ ማንኛውም ኢትዮጵያዊ በላቡ ሰርቶ እንዲያገኝ ፍትሓዊ ማህበረሰብ እንዲፈጠር ፈልጋለሁ። ነገር ግን ቅድም ካነሳሁት አንጻር ተቃዋሚዎችን ለማጥቃት የሚሉ ከሆነ የሚከሰሱት በዚሁ አዋጅ ነው ማለት ነው። ይህ ተገቢ አይደለም ሲሉም ስጋታቸውን ገልጸዋል። ዶክተር ደሳለኝ አዋጁ ላይ ፈገግ ያስባላቸውን ነገር ሲገልጹም መንግስት ለቅጣት የኑሮ ውድነትን መሰረት አድርጎ የቅጣት ማሻሻያ ተመን ማቅረቡ ፈገግ አስብሎኛል ብለዋል። ፈገግ ሳሰኘኝ አላለፈም። ደሞዛችን እንዳለ ስታግኔት አድርጎ ቁሞ ደሞዛችን ይሻሻል እያልን ጥያቄ በምናቀርብበት ሀገር፣ መንግስት ለቅጣት ኢንፍሌሽን መሰረት ያደረገ ማሻሻያ ማድረጉ በጣም አስገራሚ። ለተነሱ ጥያቄዎች ምላሽ የሰጡት የህግና ፍትህ ቋሚ ኮሚቴው ምክትል ሰብሳቢ ኢሳቦሩም አዋጁ የተሻሻለው ዓለም አቀፍ ስምምነቶችን ባከበረ መልኩ ነው ያሉ ሲሆን፣ በሽፋን ስም የሚደረግ ምርመራ ነው ግለሰቦችን ለማጥቃት ነው ለሚለው ጥያቄም ይሄ ከመደበኛ ውጪ ጠላት ውስጥ ሆኖም በሚስጥር የሚደረግ ውስብስብና ልዩ ምርመራ ነው። ስለዚህ ጫና ይኖረዋል። ከአቅሙ በላይ ካልሆነም የሰው ህይወት መጥፋት የለበትም። ስለዚህ ከግድያ ውጭ አይጠየቅም። ይህም በዓለም አቀፍ ስምምነቶች መሰረት ነው ሲሉም አወዛጋቢ ምላሽ ሰጥቷል። ክቡራን ተመልካቾች እርሶስ አዋጁ እንዴታዩት አዩት? ሀሳብ አስተያየትዎን ኮሜንት ላይ እንዲያገሩን በአክብሮት እየጠየቅን ወደ ቀጣዩ መረጃ አለፍን። በመጨረሻም አቶ ታዬ ደንዳ ከመታሰራቸው በፊት የሰጡት ቃለ መጠይቅ እያነጋገረ ነው። በርካታዎችም ለአቶ ታዬ ያላቸውን አድናቆት እየገለጹ ይገኛል። የመረሰው እንደሆነና ላመነበት ነገር እስከ መጨረሻው እንደሚቆም የሚነገርለት የቀድሞ ሰላም ሚኒስትር ዴታና የጨፌ የኦሮሚያ ባሉ አቶ ታዬ ደንዳ ስለ ጠቅላይ ሚኒስትሩ ያልተሰሙ ጉዶችን በድፍረት አጋልጧል። አቶ ታዬ ከመታሰራቸው በፊት ይህ ጊዜ እንደሚመጣና በህይወቱም አደጋ የሚመጣ ከሆነ የኢትዮጵያ ህዝብ እውነቱ እንዲያውቅ በሚል በእጃቸው የነበሩ በርካታ መረጃዎችንና የሚያውቋቸውን ጉዳዮች አጋልጧል። አቶ ታዬ ከጋዜጠኛ መሳይ መኮንን ጋር ባደረጉት ቃለ ምልልስ ላይ የብልጽግናው ሰዎች ሰው በኢኮኖሚ ከደቀቀም የፖለቲካ ጥያቄ አይኖረውም የሚል አስተሳሰብ እንዳላቸውና ይሄ የማፈናቀሉና ቤት መፍረሱም ሰው በፍርሃትና ራቡስ ከሆነ ለእኛ ስጋት አይሆንም በሚል ግምገማም እየተፈጸመ እንዳለ ገልጿል። ጠቅላይ ሚኒስትሩ ለእኔ የፖለቲካ ስልጣን ስጋት ያለው በሶስት አካባቢ ነው ብለው አማራ ትግራይና ኦሮሚያን አቶ ብለው እንደፈረጁ የኢትዮጵያ ችግርም አቶ ነው ብለው አጀንዳ እንደሚሰጡም ገልጿል። የእኔ ስልጣን ስጋት የሚመጣው ከሶስት አካባቢ ነው። እነዚህም አማራ ትግራይና ኦሮሚያ ናቸው ስለዚህ እነዚህን አንደኛ ውስጣቸውን ማፍረስ፣ ማድቀቅ፣ መስበር አለብኝ። ይህም በተለያየ መንገዶች በሃይማኖት፣ በአካባቢ፣ በጎሳም ያሉትን ነገሮች ተጠቅሜም እያንዳንዱን መከፋፈል፣ ውስጡንም ማዳከም አለብኝ። ከዛም ከኤርትራ ጋር ጥምረት እንዳይፈጥሩ ለሁሉም የሚጋጩበትን አጀንዳ መስጠት አለብኝ ብለው እየተንቀሳቀሱ ነው ብለዋል። የወልቃይት የራያ ጉዳይ ዝም ብለው የሆነ ነገር አይደለም ያሉት አቶ ታዬ ትግራይና አማራ ሁል ጊዜ በቋሚነት የሚጋጩበት አጀንዳ እንዲሆን እንዲሁም በኦሮሚያም የወለጋ ፋኖ የደራ ጉዳይና አጣዬ አካባቢ አጀንዳ በመፍጠር በኦሮሞና አማራ መካከል ቋሚ የሆነ ግጭት እንዲኖር ኦሮማራ የሚባለው ነገር እንዲፈርስና እንዳይሰባሰቡ አጀንዳ ሲፈበረክ እንደነበር በጥናታቸው እንደደረሱበት አጋልጠዋል። ጠቅላይ ሚኒስትሩ ንግግር እንጂ ሀገር ምን እንደሆነ እንዴት እንደሚሰራ ስትራቴጂና ፕሪንሲፕል ምን እንደሆነም በምንም ታምር አያውቅም ያሉት አቶ ታዬ በወሬ በማደናገር እንጂ በተግባር መምራት እንደማይችል ያውቃል። የከተማ ዱርዬ ነው። ማስመሰል ብቻ ነው የሚያውቀው ብለዋል። ኮምፒተንሲ ወይንም ብቃት በሶስት ይከፈላል ያሉት ባየ በፕሮፌሽናል ኮምፒተንሲ፣ በሞራል ኮምፒተንሲ፣ በሶሻል ኮምፒተንሲ የሚወደቀ ሰው ነው። በረከት ስም ሆንም እሱ ሲሾም ይሄ ሰውዬ እንኳን ሀገር ወረዳ መምራት አይችልም፣ ለዚህ ሰውዬ ሀገር እንዳይሰጥ እባካችሁ ብሎ ነበር። ጌታቸው ረዳም ጫካ ገብቶ ይህንን ሲያወራ ነበር ሲሉም ተደምጧል። አመራር ላይ አጠገቡ የሚያውቁ ባለሙያዎችን በማቅረብ እንዲያግዙት ማድረግ ይችል ነበር ያሉት አቶ ታዬ፣ ነገር ግን ኢንፌሪየሪቲ ኮምፕሌክስ አለበት፣ አያውቅም፣ ግን እንደማያውቅ እንዲታወቅበት አይፈልግም ሲሉም ገልጿል። በሌላ በኩል ሰው ሞተ ተፈናቀለ ምናምን የሚባል የሞራል ሰብእና የሚባል ነገር አልፈጠረበት ያሉት አቶ ታዬ ይሄ ነገሩ ሳይታወቅ በነበረው የህወሓት የከፋ ጥላቻ ብቻም ሳይታሰብ ሾልኮ ገባና አሁን ለመጣንበት መከራ እንዳደረገን ትክክለኛ ማንነቱ ግን ይሄ ነው ብለዋል። ጠቅላይ ሚኒስትሩ እውቀትና ብቃት ያላቸውን አመራሮች እንዲሁም አጠገቡ ሆነው የሚቃወሙትንና ለስልጣን ያሰጉኛል የሚላቸውን ሁሉም በተለያዩ መንገዶች ከስልጣን እንዲርቁና ከሀገር እንዲሰደዱ አድርጓል ያሉት አቶ ታዬ ስልጣን ላይ ያሉትንም በተለያዩ መንገዶች ሰንሰለት ውስጥ ያስገባል። ወይ በሌብነት ወይ በሴትና በወንድ አድርጎም መረጃዎችን በመያዝ ወጥመድ ውስጥ ያስገባቸዋል። በዚህም በሞራል ተሸማቀው እሱ የሚናገረውን ከማጨብጨብ ውጭም ወደ ሌላ አቅጣጫ መሄድ እንደማይችሉ እንዲያስቡ አድርጎም አስሯቸዋል ተብለዋል። ሆኖም አንዳንዱ ከዚህ ሰንሰለት ውጭም ሆኖ በመንግስት ቤትና ደሞዝ የሚኖረው ደግሞ ይሄን ብናገር እባረራለው ከዛ የት ወርቃለው የሚል ስጋትም አጠገቡ ያላለ ያኔም እኔን ከቤት አውጥቶ ልጆቼን መንገድ ላይ በተነው እኔን ለመጉዳት ብቻ ሳይሆን እዛው ስለቀሩትም እኔ ምለውን ካልተቀበላችሁ፣ ለመቃወም ከሞከራችሁ የምትሆኑት እንደዚህ ነው ብሎ ለማስፈራራት ና ለማሳየት ነው፣ ብሏል አቶ ታዬ። በመጨረሻም ይሄንን ደካማ ሰውዬ በስተታ መጣን። አሁንም በእኛ ድክመት እየቆየ ነው። ድክመቱ የት ነው የሚለውን ግን ማወቅ አለብን። በእኔ አተያይ ህዝቡ አካባቢ የመገመገመው ምንም ችግር የለም ችግሩ አመራሩ ላይ ነው ያለው። አመራሩ አንደኛ ሊያሳካ የሚፈልገው የመጨረሻ ግቡ ምንድን ነው? ይህን ዓላማውን ግልጽ አድርጓል ወይ? አሁን በአማራ አካባቢ ኦሮሚያ የሚደረጉ ትግሎች አሉ። ምንድን ነው ግቡ? ወዴት ነው የሚሄደው ዓላማው ግልጽ ነው የሚለው ላይ ትልቅ ችግር አለ ብለዋል። ለእኔ የኢትዮጵያ ሕዝብ ጥያቄ በአራቱም አቅጣጫ አንድ ነው። ምንም የተለየ ፍላጎት አይታየኝም። ኢትዮጵያ ውስጥ ነጻነት ከመጣ ሁሉም በሕግ አግባብ መብቶቹን መጠቀም ከቻለም ጥቅሞቹ በፍትሃዊነት ከተከበሩ ፍትህ፣ ዲሞክራሲና ተጠያቂነት ካለም የማንም ጥቅም አይነካም። የቱ ጋር ነው ችግሩ? አፍኖ ለመግዛት የሚፈልጉ የፖለቲካ ቡድኖች ግን ይህን ሊቃረኑ ይችላሉ፣ አንዱን አፋኝ አንስቶ ሌላ አፋኝ ሆኖ ለመቀጠል ካልሆነ በስተቀር ሲሉም ተደምጠዋል። ስለዚህ እነዚህን የህዝቡን መሠረታዊ ጥያቄዎችና ፍላጎቶች ሚዲያውም፣ የፖለቲካ ሊቃኑም፣ አመራሩም በትክክል አልተገነዘቡትም። በአንድ በኩል ይሄ ድብዝዝ ብሏል፣ በዚህ በኩል ትልቅ ክፍተት አለ። ሁለተኛም የሚታገለው ኃይል አንድነት መፍጠር አልቻለም። ቢያንስ ጠላቱን አለየም። የጎንዮሽ ይተኳኩሷል። እነዚህ ግልጽ የሆኑ ጸረ ህዝብ አጀንዳዎች የማን ነው ብለን ካለየን ችግር ነው። አሁን ስልጣን የያዘው የሌባ ቡድን ነው። ሌላ ፍላጎት እንኳን ቢኖርህ መተግበር የምትችለው ይሄ ከተገረሰሰ በኋላ ነው። ይሄን አውሬ ይህን እንዳይኖሰር ቁጭ አድርገህ እርስ በርሱ ሲቦጫጨቅ ታያለህ። ጠላትን በግልጽ ያለማወቅ ችግር አለ ብሏል አቶ ታዬ። በትናንሽ አጀንዳዎች እርስ በርስ መጋጨቱን አቁመን ኢትዮጵያ ላይ ሰላም እንዲመጣ ነው መስራት ያለብን። ሰላም ካለ ሁሉም ቦታ ሀገራችን ነው። እንደፈለግን በነጻነት እየሰራ መኖር እንችላለን። ሰላምና ፍትህ ከሌለ ግን የተወለድኩበት ቦታ ላይ እንኳን ለመኖር እቸገራለሁ። ህዝቡ በዚህ ደረጃ መንቃት አለበት ብለዋል። ችግሩ ካገዛዙ ሳይሆን እኛ ነን፣ በእኛ ድክመት፣ በእኛ ክፍተት ቁማሬ የተጮተብን ነው። መንቃት፣ መተባበር፣ በአንድ ላይ መቆም አለብን ሲሉም መፍትሄ ያሉትን ሀሳብ አጋርተዋል። ክቡራን ተመልካቾች ተሳቱ ያዝናቸው መረጃዎች በዚሁ አበቁ። በሌሎች መረጃዎች ታገም እስከምንመለስ በያለንበት ያለም ዳርቻ ቸር ያሰማ ነው ቪዲዮ ላይክና ሼር ቻናሉንም ሰብስክራይብ እንዲያደርጉ በድጋሚ በአክብሮት እየጠየቅን ተሰናበትን ነው።